ዘና ይስጥልኝ እንደምንላችኋል፣ የተከበራችሁ ተመልካቾቻችን፣ ስድስት ሰዓት ሁኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ሜሮን ምትኩ ነኝ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ እና ልውካቸው በአውሮፓ ያደረጉትን የተሳካ የስራ ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል። በማልታ የነበረው የአውሮፓ ጉዞ መጠናቀቁን ተከትለው ጠቅላይ ሚኒስትር አብይ አህመድና ልውካቸው ከፕሬዝዳንት ማክሮን ጋር በፈረንሳይ ፓሪስ ተነጋግረዋል። ሁለቱ መሪዎች በተጠናከረ የሁለትዮሽ ግንኙነትና የፈረንሳይ የግሉ ዘርፍ ኢትዮጵያ ቅድሚያ በምትሰጣቸው ዘርፎች ላይ መሳተፍ እንዲችሉም ተወያይተዋል። የነበረውን አቀባበል ተከታትለን እንመለስ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ ከፕሬዝዳንት ኤማኑኤል ማክሮን ጋር መክረዋል። ኢትዮጵያ ከፈረንሳይ ጋር ያላትን ግንኙነት ጠንካራ መሆኑን ምክክሩን የተከታተሉት የብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። ክቡር ጠቅላይ ሚኒስትሩ በመጀመሪያ ጊዜ ጉብኝት ያደረጉት ወደ ፈረንሳይ ሀገር በ2018 ዓ ምት ነው። በ2018 ዓ ምት በተደረገው ጉብኝት በኢትዮጵያና ና በፈረንሳይ መካከል ቅርብ የሆነ የትብብር ግንኙነት ለመፍጠር ስምምነት ተፈጥሮ ነበረ። ያን ተከትሎ በ2019 ዓ ም የፈረንሳዩ ፕሬዚዳንት ፕሬዚዳንት ማክሮን ኢትዮጵያ መጥተው ኢትዮጵያን ጎብኝተዋል። ይሄ በሁለቱ መሪዎች መካከል ከተደረጉት ግንኙነቶች መካከል ሶስተኛው ነው ብሎ መናገር ይቻላል። በፈረንሳይና በኢትዮጵያ መካከል በጣም ጠንካራ የሆነ በጣም ቅርብ የሆነ ግንኙነት አለና በተለይ በመሪዎች መካከል ወንድማዊ ግንኙነት ጓደኛዊ ግንኙነት አለ ይህም በመሆኑ ኢትዮጵያ ከፈረንሳይ ጋር ባላት ግንኙነት አለን የምንለውን ሀገራዊ ጥቅም ለማሳካት ጥሩ እድል ፈጥሮናል። በመሪዎቹ መካከል የተደረገው ምክክር ውጤታማ መሆኑንም ጨምረው አስረድተዋል። ጉዳዮች ውይይት ተደርጎባቸዋል። በዋነኝነት ትኩረት የተደረገው ግን በኢኮኖሚ ትብብር የተደረገ ውይይት ነበረ። በ2018 ዓ.ም ት ክቡር ጠቅላይ ሚኒስትሩ ወደ ፈረንሳይ በሚሄዱበት ጊዜ ከተነሱ ጉዳዮች መካከል አንደኛው የፈረንሳይ ኩባንያዎች በኢትዮጵያ ውስጥ ኢንቨስት እንዲያደርጉ ለመጋበዝ ለማነቃቃት ታስቦ ነበረ። በዛ ጊዜ ወደ 25 የሚደርሱ ኩባንያዎች ወደ ኢትዮጵያ ውስጥ ኢንቨስት ለማድረግ እቅድ ተይዞ ነበረ። በሚገርም ሁኔታ ዘንድሮ በአጠቃላይ ከፈረንሳይ ያሉ ኩባንያዎች ቁጥር ስራ የጀመሩ ኩባንያዎች ቁጥር ከ50 በላይ ደርሰዋል። ስለዚህ ከነዚህ ኩባንያዎች ጋር የመንግስት ከፍተኛ ኃላፊዎች ውይይት አድርገዋል። በሎጂስቲክስ ሴክተር፣ በሚዲያ፣ በኢነርጂ በኃይል አቅርቦት ዘርፍ አሁን ደግሞ በቅርቡ ጊዜ ደግሞ ደግሞ በባቡር ዘርፍ የፈረንሳይ ኩባንያዎች ኢትዮጵያ ውስጥ ኢንቨስት ለማድረግ እና የቢዝነስ ስራ ለማከናወን ፍላጎት ማሳየት ብቻ ሳይሆን በተግባርም እያደረጉ ነው። ስለዚህ እነዚህን ኩባንያዎች እንቅስቃሴ በተመለከተ በመሪዎች ደረጃም አንዳንድ ሀሳቦች ተነስተዋል። ከዛም ባለፈ ደግሞ በፈረንሳይ መንግስት ሚኒስትሮች እና በኢትዮጵያ መንግስት የስራ ኃላፊዎች ጋር ሰፊ ውይይት ተካሂደዋል። በተለይም ውይይቱ ኢኮኖሚያዊ ትብብርን ከማጠናከር አንጻር ውጤት ተገኝቶባታልም ብለዋል። መንግስት አሁን ተግባራዊ እያደረገ ያለው የኢኮኖሚ ሪፎርም ፕሮግራም አለ። ከዚህ አንደኛው የሪፎርሙ ዋና ሀሳብ ኢትዮጵያ ያለባትን እዳ የማሸጋሸግ ስራ ነው። እንደሚታወቀው የኢትዮጵያ የእዳ ክምችት በመጠን ትልቅ ባይሆንም ቶሎ ቶሎ የመክፈል ጉዳይ ግን አስቸጋሪ ስለሆነ እዳችንን ማሸጋሸግ እንፈልጋለን። በዓለም አቀፍ ደረጃ እዳ ሽግሽግን በተመለከተ የተቋቋመ በተለምዶ ኮመን ፍሬምወርክ የሚባል ስርዓት አለ። ይህን ስርዓት ደግሞ የሚመሩት ፈረንሳዮች ናቸው። ስለዚህ ጠቅላይ ሚኒስትሩም እንዲሁም የመንግስት ከፍተኛ ኃላፊዎች በዚህ ኮመን ፍሬምወርክ በተባለው ጉዳይ ላይ ኢትዮጵያን በተመለከተ ስብሰባ አካሄዶ ኢትዮጵያ ያለባትን የውጭ ዕዳ ለቻይናም ሊሆን ይችላል፣ ለዓለም አቀፍ የፋይናንስ ተቋማትም ሊሆን ይችላል፣ የግል አበዳሪዎችም ሊሆን ይችላል ያለባትን እዳ ለማሸጋሸግ ስራ እንዲጀመር ለማግባባት ነው። በዚህም በኩልም ፍሬያማ የሆነ ውጤት ተገኝተዋል። እየተባበረች የበለጸገችና ሰላማዊት አፍሪካን እውን ማድረግን አላማ ያደረገው የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት 36ኛ የአፍሪካ የመሪዎች ጉባኤውን በአዲስ አበባ ያካሄዳል። የአፍሪካን መዲና የሆነች አዲስ አበባም እንግዶቿን ለመቀበል ዝግጅቷን አጠናቀት። የበለጠ ለማስተሳሰር አላማ ያደረገው የአፍሪካ የነፃ ንግድ ቀጠና ስምምነት የትግበራ ጉዳይ ደግሞ የዘንድሮ የመሪዎች ጉባኤ ዋነኛ አጀንዳ ነው። ኢትዮጵያ ቴሌቪዥንም በየካቲት ወር በስፋት ከሚመለከታቸው ጉዳዮች መካከል ይህ አንደኛው ነው። ይጠብቁን። ከኒውዮርክና ጀኔቭ ቀጥላ ሶስተኛዋ የዲፕሎማሲ ከተማ እንደሆነች የሚነገርላት አዲስ አበባ የአፍሪካ ህብረትና የአፍሪካ ኢኮኖሚ ኮሚሽን መቀመጫ ናት። ከተማዋን የአፍሪካ ህብረትነት መቀመጫዋን ለማሳጣት በተለያዩ ጊዜ የተለያዩ ሴራዎች ሲነደፉባት ቢቆዩም በኢትዮጵያ መሪዎች በተሰሩ የዲፕሎማሲ ስራዎች አሁንም ድረስ የአፍሪካ ህብረት መቀመጫነቷን አስቀጥላለች። ከሰሞኑም ሰላሳ ስድስተኛውን የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ ሽር ጉድ እያለች ትገኛለች አዲስ አበባ። የኢትዮጵያ ቴሌቪዥንም የአፍሪካ ህብረት 36ኛው የመሪዎች ጉባኤን አስመልክቶ በዚህ በየካቲት ወር የተለያዩ ጉዳዮችን ወደ እናንተ ያደርሳል። ከሰሞኑ ይጠብቁ። ኢትዮጵያ የአውሮፓውያንን የጭቆና ቀንበር እንዳትሸከም ልጆቿ ጋድሎ አድርገው ነፃነቷንና እና ሉዓላዊነቷን ያስከበሩበት ቀን የካቲት 23 1888 ዓ.ም የጥቁር ሕዝቦች ሁሉ የነፃነት አርማ የሆነው አድዋ ዘንድሮ ለ127ኛ ጊዜ ይከበራል። የኢትዮጵያ ቴሌቪዥን የካቲት ወር የዘገባ ትኩረታችን ነው፣ ይጠብቁ። በፌዴራል መንግስቱና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ በተደረሰው የሰላም ስምምነት መሰረት በሰሜኑ የሀገሪቱ ክፍል ሰላም ሰፍኗል። አሁን ላይ የዚህ የሰላም ስምምነት አተገባበር ምን ደረጃ ላይ ይገኛል? የየካቲት ወር የኢቲቪ ዜና አንዱ ትኩረታችን ነው። እንቀጥላለን። ተመልካቾቻችን የጋምቤላ ክልል መንግስት ያስፈጻሚ መስሪያ ቤቶች የ2015 የመጀመሪያዎቹ 6 ወራት እቅድ አፈጻጸም ግምገማ በመካሄድ ላይ ነው። በመድረኩ በክልሉ ባለፉት 6 ወራት በልማትና በመልካም አስተዳደር እንዲሁም በኢኮኖሚና በተለያዩ ዘርፎች የተከናወኑ ስራዎች በክልሉ ፕላንና ልማት ቢሮ ቀርቦ ውይይት እየተደረገበት ይገኛል። የስራ አፈጻጸሙ የክልሉ ርዕሰ መስተዳደር አቶ ኦምዱ ጅሎና ሌሎች አመራሮች በተገኙበት እየተገመገመ ሲሆን በክልሉ በ2015 በመጀመሪያው ግማሽ ዓመት በክልሉ የስራ አፈጻጸም የታዩ ስኬቶችን አጠናክሮ ለማስቀጠልና ያጋጠሙ ክፍተቶችን ለይቶ ለመፍታት የሚያስችል አቅጣጫ እንደሚቀመጥም ተገልጿል። በመድረኩ የክልሉ የቀጣይ ስድስት ወራት እቅድ ቀርቦ ውይይት እንደሚደረግበት የክልሉ ፕላንና ልማት ቢሮ ኃላፊ ወይዘሮ ኡላንግጋች ገልጸዋል። በክልሉ በመካሄድ ላይ የሚገኘው የአስፈጻሚ መስሪያ ቤቶች የ2015 ዓ ም የመጀመሪያዎቹ ስድስት ወራት የእቅድ አፈጻጸም ግምገማ ለሁለት ቀናት የሚቆይ መሆኑን ከወጣው መርሃ ግብር ለመረዳት ተችሏል ሲል ሚፍታህ አብዱል ቃድር ዘግቧል። በኦሮሚያ ክልል ቦሮና ዞን በተከሰተ ድርቅ ተጎጂ ከሆኑት ድጋፍ ከሚሹ 800 ሺህ ሰዎች መካከል 600 ሺህ ያህሉ ድጋፍ ያገኙ ሲሆን ቀሪዎቹ 200 ሺዎቹ ሰዎች ደግሞ አስቸኳይ ድጋፍ እንደሚያስፈልጋቸው ተገልጿል። የኦሮሚያ ክልል ግብርና ቢሮ ለተጎጂዎቹ የተለያዩ ድጋፎችን አድርጓል። መሐመድ ረሃማቶ ዝርዝራለሁ። በኦሮሚያ ክልል ቦረና ዞን ላለፉት ዓመታት ዝናብ ባለመዝነቡ ድርቅ ተከስቶ ቆይቷል። በዚህም በርካታ የቁም እንስሳት የሞቱ ሲሆን አርብቶ አደሮችም ለችግር መጋለጣቸውን የቦረና ዞን ዋና አስተዳዳሪ ጃርሶ ቦሩ ገልጸዋል። ኦሪ ሚሊየን ሰዲ ያቱት ጎድን ቦረና ከንኬሰት ሰበቦንጌት ንዱ እንዱ በአጠቃላይ ከዞኑ ከሚገኘው አምስት ሚሊዮን የዳልጋ ከብት ውስጥ ከሶስት ሚሊዮን በላይ የሚሆኑትን እንስሳት አርብቶ አደሩ በድርቁ ምክንያት አጥተዋል። ይህም ከሰላሳ ቢሊዮን ብር በላይ የሚገመት ነው። በአጠቃላይ ከዞኑ ህዝብ ከግማሽ በላይ የሚሆነው ወይንም ከ መቶ ሺህ በላይ ሰዎች ለተረጅነት ተዳርገዋል። ከዚህ ውስጥም መቶ ሺህ ለሚሆኑት አሁን ድጋፍ እየተደረገላቸው ቢሆንም 200 ሺህ የሚሆኑት ግን አስቸኳይ ድጋፍ ይሻሉ። መንግስት ድርቁ የሚያስከትለውን ተጽዕኖ ለመቀነስ ጥረት እያደረገ እንደሚገኝ የተቆሙት የቦረና ዞን ዋና አስተዳዳሪው አሁንም ያሉ ችግሮችን ጠቅሰዋል። ቦቱም ማንኬን አዋስ ከንደንደመቺ ሱፍ ጋይ ለእንጫ ተባቴ ጅራ መንግስት የሰው ህይወት እንዳይጠፋ ከፍተኛ ገንዘብ በመበጀት ሲሰራ ቢቆይም ካለው ችግር አንጻር ግን በቂ አይደለም። ዝናብ በነበረበት ወቅት የዞኑ የውሃ ሽፋን 53 በመቶ ሲሆን አሁን ላይ ወደ ሰላሳ በመቶ አሽቆልቁሏል። የውሃ እጥረቱንም ለመቅረፍ መንግስታዊ ያልሆኑ ድርጅቶች ውሃን በቦቴ እያቀረቡ ቢሆንም አሁን ቦቴዎቹ የኮንትራት ጊዜያቸውን አጠናቀው እየወጡ ይገኛል። በቀጣይም የንጹህ መጠጥ ውሃ አቅርቦት ያሳስበናል። የሚመለከተው አካልም ድጋፍ እንዲያደርግልን እንጠይቃለን። የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ ቢሮ የተለያዩ ድጋፎችን እያደረገ እንደሚገኝ አስረድተዋል ኛታ ውንታላበሸላፊድጋፍ ለሚሹ የማህበረሰብ ክፍሎች አምስት መቶ ኩንታል እህልና ለከብቶች ደግሞ ሀያ ሰባት ሺህ እስር ሳር እርዳታ የተደረገ ሲሆን ድጋፉ ይቀጥላል። በዞኑ የሚገኙ እንስሳት በቂ መኖ እያገኙ አለመሆኑን በጉብኝታችን ተገንዝበናል። ችግሩን ለመፍታትም ከአጭር ጊዜ እቅድ አኳያ አስፈላጊውን ድጋፍ ለማድረግ እየሰራ እንገኛለን። በረጅም ጊዜ እቅድም በክልል ደረጃ ሰፊ ስራ ለመስራት እንቅስቃሴ ጀምረናል። የኦሮሚያ ክልል ምክር ቤት አፈ ጉባኤ በኩላቸው በበኩላቸው በቦረና ዞን በተከሰተው ድርቅ ተጎጂ ለሆኑ ወገኖች ሁሉም ድጋፍ እንዲያደርግ ጥሪ አቅርበዋል። ሆጂን ጀልቀቤ ደቀብ ማሊፍ ሀገው መንኩ የተጀመረው የድጋፍ ስራ ማህበረሰቡ እስኪያገግም ድረስ መቀጠል አለበት። ያለው የውሃ ችግርም መፈታት አለበት። በኦሮሚያ የሚገኙ የመንግስት ሴክተር መስሪያ ቤቶች በቅንጅት መስራት ይጠበቅባቸዋል። የምናደርገው ድጋፍ የዛሬውን ችግር የሚፈታ ብቻ ሳይሆን ትውልድ ተሻጋሪ ድጋፍ መሆን አለበት። ችግሩ በሌሎች ዞንም እየተስፋፉ ስለሆነ ማህበረሰቡ በአንድነት በመተጋገዝ ከዚህ ችግር መሻገር ይኖርብናል። በዞኑ በተከሰተው ድርቅ ሳቢያ የአርብቶአደሩ የኑሮ መሰረት የሆኑ የቁም እንስሳት በአብዛኛው በማለቃቸው በቀጣይ ችግሩን በዘላቂነት ለመቅረፍ እንደሚሰራም ተገልጿል። ለኢቲቪ ለተጠናቀረው ዘገባ መሐመድ ራመቶ ከቦረና ዞን ያቤሎ የማህጸን በር ካንሰርን በተመለከተ በጥር ወር በተሰራው የግንዛቤ ስራ ከአንድ መቶ ሺህ በላይ ሴቶች ቅድመ ምርመራ ማድረጋቸው ተገልጿል። የማህጸን በር ካንሰር በቅድመ ምርመራ በቀላሉ ሊድን የሚችል ህመም ነው። ይሁን እንጂ እድሜያቸው ከ30 እስከ 49 የሚገኙ ሴቶች ቅድመ ምርመራ ባለማድረጋቸው ምክንያት በየሁለት ደቂቃው አንድ እናት በማህጸን በር ካንሰር እንደምትሞት መረጃዎች ያሳያሉ። ብሩክ ተስፋ ያጠናቀረው ዘገባ ለህ ጠቅታት ለን መለስ በአለርት ሆስፒታል ያገኘናት ስሟ እንዳይገለጽ የፈለገችው ይህች ጎልማሳ ሴት ከዓመት በፊት የማህፀን በር ካንሰር ምርመራ ባደረገችበት ወቅት ነበር ለበሽታው ተጋላጭ ሆና እንደነበር የምታወሳው። ዛሬ ላይ በህክምና ክትትል ለመፈወስ መብቃቷን በመጠቆም ከጓደኞቼ ልለይም ብዬ ነው እዚህ ጋር የተመረመርኩት እንጂ ለመመርመሩ ሀሳብም አልነበረብኝ። ካንሰር ሆኗል ነው የተባልኩት እና ሐኪሚች ጋር ግቢ ተባልኩ። ሐኪሜ ጋር ስገባ ምንም ችግር የለም፣ ህክምና ታደርጊያለሽ፣ ጥሩ ደረጃ ትደርሻለሽ ብለው አበረታታውኝ። ለዚህ ደርሻለሁ ማለት ነው። አሁን ተመርምሬ ነፃ ሆኛለሁ፣ እግዚአብሔር ይመስገን። ይሄንን እድል ላላገኘ ግን እንዲጠቀምበት ነው የማደርገው። ለምን በየጤና ጣቢያ አሁን ተከፍቷል። ቅድመ ካንሰር ምርመራ እንዲያደርጉ ሴት እህቶቻችንን እመክራለሁ። እንደ ሷ ሁሉ የማኅፀን በር ካንሰር ሴቶችን ከጡት ካንሰር በመቀጠል ለህመም እየዳረገ ያለ መሆኑን በጤና ሚኒስቴር የካንሰር ፕሮግራም አማካሪ የሆኑት ዶክተር ኩኑዝ አብደላ ገልጸዋል። ዋና ዋና ከሚባሉ የካንሰር አይነቶች ውስጥ የሚመደብ ነው። በሀገራችን ባለው ዳታ በየአመቱ ወደ ሰባት ሺ ሰባ ሺህ የሚሆኑ የካንሰር ህሙማኖች ይመዘገባሉ። ከዚህ ውስጥ ግንባር ቀደሙ የጡት ካንሰር ሲሆን በሁለተኛ ደረጃ ደግሞ የዛሬው አርዕስታችን የማጸንበር ካንሰር ይገኛል እና ይሄ በጣም ከፍተኛ የሚባል ነው። ሙሉ በሙሉ ደግሞ ሴቶችን የሚያጠቃ ከፍተኛ የምንለው የካንሰር አይነት ነው። ዶክተር ኩኑዝ አያይዘውም በወርሃ ጥር በሽታውን ለመከላከል በዘመቻ በተሰራ ስራ በሀገር አቀፍ ደረጃ የማህፀን በር ካንሰር ከአንድ መቶ ሺህ በላይ ሴቶች የቅድመ ካንሰር ልየታ ምርመራ መደረጉን ገልጸዋል። ወሩን በሙሉ የተለያዩ ስራዎች ሲሰሩ ነበር። ግንዛቤ ከማስጨበጥ ጀምሮ በተለያዩ ቦታዎች የቅድመ ልየታ ስራዎችን በመስራት እንደዚሁም የሕክምና አገልግሎትን በመስጠት በዚህ ወር በመላ አገሪቷ ብዙ ስራዎች ተሰርቷል። በወትሮ እንቅስቃሴያችን በወር በአማካይ ከሰላሳ ሺህ እናቶች በላይ በማህፀን በር ካንሰር ቅድመ ልየታ ስራዎች አይሰሩላቸው አሁን ግን በዘመቻም በተለያዩ ምክንያቶች ስነር ከመቶ ሺ ያላነሱ እናቶች በአንድ ወር ውስጥ የቅድመ ልየታ ስራዎች እንደተሰሩላቸው መረጃዎች ያሳያሉ። በወርሃ ጥር ሲከናወን የነበረው የማህፀን በር ካንሰር የግንዛቤ ማስጨበጫ ማጠቃለያ መርሃ ግብር ላይ የማህፀን በር ካንሰር የህብረተሰብ የጤና ችግር እንዳይሆን ሶስት ጉዳዮችን አበክሮ መስራት እንደሚገባ በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን አስገንዝበዋል። አንደኛው በክትባት የታገዘ መከላከል ስራ፣ ሁለተኛ ደግሞ እድሜያቸው ከ30 እስከ 49 የሆኑትን በተለይ እነዚህ ቅድሚያ የምንሰጣቸው የእድሜ ክልል ላይ ያሉ ሴቶች ናቸው ወደ ጤና ተቋማት መጥተው ምርመራ እንዲያገኙ የቅድመ ካንሰር ምልክት ካለ ደግሞ ወዲያው የሚሰጥ ህክምና አለና ይህን አድርገው ፈውስ እንዲያገኙ ከበሽታው ነፃ እንዲሆኑ ይደረጋለ። ሶስተኛው ደግሞ እንዳልኩት እነዚህ ወደ ኢሊጀብል ከሆኑ ሴቶች ውስጥ ሰባ ፐርሰንቱን ስክሪን ካደረግን ስክሪን ከተደረጉት ደግሞ ዘጠና ፐርሰንት የሚሆኑት ህክምና ማግኘት አለባቸው። እነዚህን ሶስቱ ነገሮች ካሟላን የሰርቫይካል ካንሰር ወይም ደግሞ የማህፀን በር ካንሰር የህብረተሰብ ጤና ችግር የማይሆኑበት ደረጃ ላይ ማውረድ ይቻላል የሚል ነው። ማህፀን በር ካንሰር መከላከልና ልየታ ስራው አመቱን ሙሉ በነፃ የሚሰጥ በመሆኑ ሴቶች የአገልግሎቱ ተጠቃሚ መሆን እንዳለባቸው ተገልጿል። በዚህ ጉዳይ ላይ ተጨማሪ ሀሳብ የሰጡን የማህጸንና ጽንስ ስፔሻሊስት ዶክተር ህዝቅኤል ጴጥሮስ የግብረ ስጋ ግንኙነት የጀመረች ማንኛውም ሴት የማህጸን በር ካንሰር ተጠቂ መሆን ስለምትችል ቅድመ ምርመራ ማድረግ አለባት ይላሉ። ሴክሽዋሊ አክቲቭ የሆነ ግንኙነት የጀመረ ማንኛውም ሴት ተጋላጭ ናት። ምክንያቱም በሚደረጉት ግንኙነቶች የተለያዩ አይነት የቫይረስ ዝርያዎች አሉና የትኛው ቫይረስ ነው የያዛት ነው ማተር የሚያደርገው። ለምሳሌ 16 18 እያለ እንደዚህ የሚሄድበት ሁኔታ አለ እና እነኛ ቫይረስ አይነቶች ከሆኑ ስቲል፣ አንዴም ዋቴቨር ግንኙነት ያላት ሴት በሙሉ ተጋላጭ ናት። እንደዛ ማለት ግን ሪስክ ስትራቲፋይ ማድረግ አይጠቅምም ማለት አይደለም። ሰዎች ራሳቸውን ለዛ ተጋላጭ እንዳይሆኑ ራሳቸውን መጠበቅ ይኖርባቸዋል። ተጋላጭነት አለመመርመር ነው የሚሉት ዶክተር ህዝቅኤል ምርመራውን አንድ ጊዜ ብቻ ሳይሆን በየጊዜው ማድረግ አስፈላጊ እንደሆነ ይገልጻሉ። እኔ ይመስለኛል የእውቀት ችግር አይደለም። አሁን ምክንያቱም በሚዲያም እኛም ባገኘነው አጋጣሚ ሁሉ እየተናገርን ያለ ነው እና የተለያዩ አይነት ኮንስትራክቶች መቀየር መቻል አለባቸው። በአንድ ጊዜ ይቀየራል ብለን እኛም አናምንም፣ ግን አትሊስት ዛሬ የምንሰማው ይሄ መረጃ ወደ ውሳኔ ቢያመጣን፣ የሚቀጥለው ጊዜ ደግሞ የተሻለ መረጃዎችን ሰብስበን ጤና ጣቢያ ውስጥ የሚሰጡትን ሰርቪሶች በደንብ አይተን አውቀን ሐኪሞችን ማማክረን ተመርምረን ከሶስት አመት በኋላም እንደገና ያንን ነገር መቀጠል አለብን ብዬ አስባለሁ። በጋምቤላ ክልል ከወሊድ ጋር ተያይዞ የሚከሰተውን የእናቶች ሞት ለመቀነስ የባለድርሻ አካላት ተሳትፎ መጠናከር እንዳለበት የክልሉ ጤና ቢሮ አስታውቋል። የክልሉ የጤና ቢሮ ምክትል ኃላፊ አቶ ታች ኮንግ የጤናማ እናትነት ወርን በማስመልከት በተዘጋጀው የግንዛቤ ማስጨበጫ መርሃ ግብር ላይ እንዳሉት ከእርግዝና ወራ ጀምሮ እስከ ድህረ ወሊድ ባሉ ጊዜያት እናቶችን ሊያጋጥሙ የሚችለውን የደማነስና መፍሰስ ለሞት የሚያጋልጥ በመሆኑ ጤናማ እናትነት እንዲረጋገጥ ቀጣይነት ያለው ቅንጅታዊ ስራ ያስፈልጋል ብለዋል። እናቶች ህይወት ለመስጠት ህይወታቸውን እንዳያጡ ለማስቻል በእርግዝናና በወሊድ እንዲሁም በድህረ ወሊድ ጊዜ እናቶች ወደ ጤና ተቋማት መታ ተገቢውን አገልግሎት እንዲያገኙ የማህበረሰቡን ግንዛቤ የማስፋት ስራ በመከናወን ላይ መሆኑንም አቶ ታች ገልጸዋል። ዘጋቢያችን ሚፍታ አብዱልቃድር ያደረሰን መረጃ እንደሚያመላክተው ለእናቶች ሞት በምክንያትነት የሚጠቀሱ መዘጌቶችን ለማስቀረት በየደረጃው የሚገኙ አካላት የበኩላቸውን ሊወጡ ይገባል ሲሉም የቢሮ ምክትል ኃላፊ ተናግረዋል። በአዲስ አበባ በስድስት ወራት የበጎ ፍቃድ አገልግሎት ከ884 ሚሊዮን ብር በላይ ግምት ያላቸው የተለያዩ ተግባራት መከናወናቸውን የከተማ አስተዳደሩ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን አስታውቋል። የልማት ስራዎችን ለማከናወን ከተለያዩ አካላት በተሰባሰበው ሀብትም ከ117 ሚሊዮን ብር በላይ ገቢ ተገኝቷል። አሊ ደደፈው የበጎ ፍቃድ አገልግሎት በዓለም ላይ በተለያዩ አገሮች የተለመደ ማህበራዊ አገልግሎት ነው። በኢትዮጵያም ከቅርብ ዓመታት ወዲህ እንደ ባህል ተወስዶ በተለይም ወጣቶች በተለያዩ መስኮች አገልግሎት በመስጠት ላይ ይገኛሉ። የአዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚኒኬሽን ዳይሬክተር ሁናቸው ጌትነት በመዲናዋ ወጣቶች፣ ባለሀብቶችና የተለያዩ የህብረተሰቡ ክፍሎች የበጎ ፍቃድ አገልግሎትን ልምድ እያደረጉና በስፋት እየተሳተፉ መሆኑን ገልጸዋል። ተሳትፎውም ህብረተሰቡን የሚያስተምርና ግንዛቤ የመፍጠር፣ ህገወጥ ተግባራትን መከላከል፣ አቅመደካሞችን ማገዝና የተለያዩ ድጋፎችን ማድረግ፣ የደም ልገሳና ሌሎች አገልግሎቶችን ያካተተ ነው። በስድስት ወራት ብቻ ከ884 ሚሊዮን ብር በላይ የሚገመት አገልግሎት ሰጥተዋል ብለዋል። የልማት ሥራዎችን ለማከናወንና ከተለያዩ አካባቢ በተሳተፉ በተሰበሰበው ሀብትም ከ117 ሚሊዮን 60 ሺህ ብር በላይ ገቢ ተገኝተዋል ነው ያሉት። የበጎ ፈቃድ አገልግሎት ነው ዋናው ትልቁ እንደ ከተማ እየተሰራበት ያለው ከሁለት ሚሊዮን በላይ የበጎ ፈቃደኞችን አሳትፈናል። በዚህ በጎ ፈቃደኞች በተሳተፉበት አገልግሎት 884 ሚሊዮን 738910 ብር የሚገመት የበጎ ፈቃድ አገልግሎት ሰጥተናል ማለት ነው። የበጎ ፍቃድ አገልግሎትን በአሰራር ማዕቀፍ ለማምረት የማህበራዊ ኃላፊነት ረቂቅ ደንብ መዘጋጀቱንም ጠቁመዋል። ሁሉም ባለሀብት የሚሳተፍበት የአሰራር ለመዘርጋት የማህበራዊ ኃላፊነት ደንብ እያዘጋጀ እናያለ ያለ ነው። እሱን አጸድቀን ወደ ስራ እናስገባለን። የማህበራዊ ኃላፊነት ደንብ አዘጋጅተናል፣ ያው ወደ ፍትህ ሂዷል። ፍትህ ነው ያጸድቀው። እኛ ጋ የህግ ባለሙያዎችን ይዘን ነው ያዘጋጀ ነው። ረቂቅ ደንብም በዚህ አመት ጸድቆ ወደ ስራ ይገባል ተብሎ እንደሚጠበቅ ኢዜአ ዘግበዋል። ይህ የኢትዮጵያ ቴሌቪዥን ነው በቀጥታ የሚተላለፍላችሁ የእኩለ ቀን ስድስት ሰዓት ዜናችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ሳምንቱን በታሪክ ጥንቅራችን እናልፋለን። በሁለተኛው የዓለም ጦርነት ማብቂያ ላይ የጀርመን ጦርን ከፈረንሳይ ለማስወጣት የአሜሪካና የእንግሊዝ አውሮፕላኖች ጀርመን ላይ በፈጸሙት ከ1000 በላይ የአየር ጥቃት ከ20 ሺ በላይ የጀርመን ንጹሐን ዜጎች ለእልፈት የተዳረጉት ልክ በዚህ ሳምንት እንደ ኤሮፓያን አቆጣጠር በ1945 ነበር። በዚህ ድብደባ የጀርመን አንድ የከተማዋ ክፍል 6 ኪሎ ሜትር የሚሆነው ስፍራ ወድሟል። ተጠቅሟል። ሜሮን በረዳ። እንደ ኤሮፓውያን አቆጣጠር በ1945 በሁለተኛው የዓለም ጦርነት ማብቂያ መሻሽ ጀርመን ያላሰበችውን ጥቃት አስተናግደች። የነገሩ መነሻ እንዲህ ነው። የብሪታንያ የአሜሪካና ሶቪየት ሕብረት መሪዎች በያልታ ባካሄዱት ስብሰባ ፈረንሳይን ከጀርመን ቅኝ ግዛት ለማላቀቅ ጀርመንን መውረርን እንደ አማራጭ ወስደው ስምምነት አድርገው ነበር። ይህንንም ተከትሎ የሶቪየት ሕብረቱ መሪ ስታሊን ለጊዜው ጦሩን እስኪያደራጅ ድረስ ዊንስተን ቸርችልና ሮዝቬልት ጀርመንን በቦምብ ናዳ ለማናጥ ቃል ገቡ። በዚህ የጀርመንን ምጣኔ ሀብት ሞራልና የሕዝቦቿን አቅም ለማዳከም በታቀደው የሶስቱ ሀገራት ምክረ ሀሳብ ላይ አላማው የጀርመንን ኃይል ከተለያዩ አቅጣ ዎች ማዳከም ነበር። ይህንን የጦር ስልት በፖላንድ ላይ እንደ አውሮፓውያን አቆጣጠር በ1939 ለመጀመሪያ ጊዜ የተጠቀመችው ራሷ ጀርመን ብትሆንም አሁን ግን ራሷ በመጣችው ስልት ራሷ ልትጠቃ ግድ ሆኖ የጀርመኗ ድሬስደን ከተማ የዚህ ጥቃት ሰለባ መሆኗን የታሪክ መዛግብት ያስረዳሉ። በዚህ 800 የአሜሪካና የብሪታንያ የጦር ጀቶች በተሳተፉበት የአየር ድብደባ የጀርመን ምድር 3400 ቶን በሚመዝን ፈንጂ ተደበደበ። RAF heavy bombers assist Marshal Konyev's drive into the Reich. The target is Dresden. ለሁለት ቀናት ያለማቋረጥ የተደበደበው የጀርመኑ ድሬስደን ከተማ ለቀናት ሲቀጣጠል ሰነበተ። በዚህ ጥቃትም 25 ሺህ የሚሆኑ ጀርመናውያን እንደ ቅጠል ረገፉ። የታሪክ መዛግብት እንደሚያስረዱትም የጀርመን ሆስፒታሎች በወቅቱ የተጎዱትንና በሕይወት ያሉትን ቁስለኞች ለማከም በቂ ቦታ እስኪያጡ ድረስ ከአፍ እስከ ገደፋቸው ሞልተው ነበር። የቀብር ቦታዎችም ተጨናንቀው ሰዎችን በጅምላ መቃብር ለመቅበር ጀርመናውያን ተገደዱ። በቦምብ ጥቃቱ በወቅቱ የወደመችው በስነ ህንፃና በስነ ጥበብ ሀብቷ ገናና የነበ የነበረችው ጥንታዊቷ የድሬስደን ከተማ በጦርነቱ ወቅት የጦር መሳሪያ ምርት የሚሆን የኢንዱስትሪ ቦታ አለመሆኗ ጥቃቱ ለምን እርሷ ላይ እንደተነጣጠረ በብዙዎች ዘንድ ጥያቄን ያጫረም ሆኖ ቆይቷል። የኋላ ኋላ የወጡ መረጃዎች እንደሚያመላክቱት ግን ድሬስደን የጦር ግንኙነት ማዕከል እንደነበረችና በወቅቱ ጀርመን ከሶቪየት ህብረት ጋር የምታደርገውን ጦርነት ተከትሎ የጀርመን ወታደራዊ ኃይሎች ከማዕከላዊ መንግስቱ መልእክት እንዳይደርሳቸው ለማድረግ ጥቃቱ ድሬስደን ላይ ማነጣጠሩን ያነሳሉ። ይሁንና ግን በከተማዋ የደረሰው ጥቃት ከታሰበው አላማ በላይ መሆኑንና በርካታ ጀርመናዊያን ማለቃቸው አላማው የጀርመንን የጦር ግንኙነት ማቋረጥ ሳይሆን የጀርመንን ህዝብና መንግስት ሞራል ማዳ ከምን እንደነበር በርካቶች ያምናሉ። በሌላ በኩል ደግሞ ሶስቱ ሀገራት በድሬስደን ከተማ ላይ ያደረሱት ጥቃት ጀርመናውያንን በጥቃቱ ለማስደንገጥና እጅ እንዲሰጡ ያለመ እንደሆነ ቢነገርም ጀርመን ግን እስከ ሂትለር ህልፈተ ህይወትና ዋና ከተማዋ በርሊን በሶቪየት ህብረት እጅ እስክትወድቅ ድረስ ጀርመናውያን ለሶስቱ ሀገራት አልተንበረከኩም ነበር። ታዲያ በ1945 በድሬስደን ከተማ የተፈጸመውና ከ25 ሺ በላይ ለሆኑ ዜጎች የሞት ምክንያት የሆነው የአሜሪካና የብሪታንያ ጥቃት የተፈጸመው የዛሬ 78 ዓመት በዚህ ሳምንት ነበር። በመጨረሻም የውጭ ዜና፣ ሩሲያ ለማሊ ወታደራዊ ድጋፍ እንደምታደርግ አስታውቃል።